እንደምታገኝ አታስቢ። እኔ እንጃ። ግልጽ እኮ ነው። እስኪ ትንሽ ሳምንታትን ወደ ኋላ ልመልስም። በጣም ከሚያስጠሉኝ ሰዎች መሀል አንተ አንዱ ነበርክ። ያኔ አንተ ብትሞት እልልታይን ባቀልጥ፣ በደስታ ብዘል፣ በረጅሙ ብተነፍስ፣ በጣም ደስ ይለኝ ነበር። አልገባኝም። ፈጣሪ ግን እንድትኖር እድሉን ሰጠህ፣ ና ሰው አደረገ። ሰው ታውቃለህ። አመፀኛውን ባንቴሮ ገሎ እውነተኛውን ባንቴሮ አንግሶ ሌላ እድል ሰጠ፣ ያውም ከነሙሉ ምርጫው ጋር። ምን እያወራሽ ነው? ደግሞ ስለምን ምርጫ ነው የምታወሪው? አልገባኝም። ስለ መጽደቅና ስለ መኮንን ስለ እሳትና ስለ ውሃ ነው ማወቅ። ከአልጋ ወድቆ ክፉኛ ተጎድቶ ነበር። ምን እያልሽኝ ነው እናቴ? አንቺ እዛ ጠፍተሽ እሱስ ተሰብሮ ነፍሴ በመሀል እዚህና እዚህ ተወጥረ ነበር። ታዲያ ለምን አልነገርሽኝም እማማ? ምን ብዬ ልንገርሽ? አባዬ አንቺ ለራስሽ አስደንግጠውሽ፣ እዛ መምጣት አለብኝ እናቴ፣ መምጣት አለብኝ አለሽ ባለሽበት፣ አባባይ አለችልኝ ብል ይሻለኛል ባንቴሮን የቀድሞ በደሉ በጣም እየጸጸተው ነው። በህሊናውም እየጮኸበት ነው። እንደዛ ሲያሳድደውና ሊያጠቀው የሚፈልገው ዴብ ዛሬ ላይ ለባንቴሮን ያለው ወንድሞ ከአጠገቡ ሆኖ የሚንከባከበው እሱ ነው። ይህንን ታሳቢ በማድረግም ራሱን ስለጸጸተው ሮዛን፣ ይህ ጉዟችን እስከመቼ ድረስ ድብብቆቹ ይቀጥላል? ራሳችንን ማጋለጥ ሳይሻለን አይቀርም ብሏታል። ሮዛ ግን አሁንም በክፋቷ መቀጠል ስለምትፈልግ እስከ ሞት ድረስ ብለዋለች። እንግዲህ በኋላ አንተም የመዳን ተስፋ በዜሮ የተባዛ ነው። ስለዚህ ትሞታለህ አለችው። እግሮቹ ስለተያያዙ መኖር ተስፋው ያበቃበት ይመስል፣ ይህኔ ባንቴሮን ስሜቱን መቆጣጠር አቅቶት ዘሎ ሮዛን ያንቃታል። ይህ አንበሳ ምን ቢያረጅ ዞሮ ዞሮ አንበሳ ነው ብሏታል። እንግዲህ ሮዛ አላልፍ ስትል ይህኔ ባንቴሮን በጣም እየተናደደባት ስለመጣ ጉዳት እንዲደርስባት አድርጓል። ነገር ግን የታዘዙ ሰዎች ያን ያህል ውጤት አላመጡም፣ ሆነ አካሏን ደብድበዋታል። ወደ ቤት ስትመለስ በእርግጥ ደሟን እያዘራች ቢሆንም ባንቴሮን ሙታለች ብሎ ሲጠባበቅ ግን እሷ በህይወት ተርፋለች። እኔ ሞትሽን ነበር ስጠባበቅ የነበረው ለካም የሞት ጣር እያጣጣርሽ ይኸው የህይወት ስትንፋሳለሽ ይላታል። ብቻ ባንቴሮን ባደረገችበት ተደጋጋሚ በደል በጣም ተስፋ ቆርጧል። እግሮቹ ተይዘው መንቀሳቀስ የማይችልበት ደረጃ ቢደርስም ሮዛን ግን እስከ ጥግ ድረስ መበቀል ይፈልጋል። ዛሬ ላይ በግልጽ ነው ይህንን ነገር ይነገራት። እመኚኝ፣ አንቺን አጠቃሻለሁ መቼም ቢሆን አለቅሽም ብሏታል። እርሷ ግን እግሮቹ መያያዙን ተከትሎ በአእምሮ ላይ መጥፎ ነገር እየዘራችበትና በዶክተሩም በኩል መዳን እንደማይችል አድርጋ ነበር ስትናገር የነበረው። ብ ግን አይዞህ፣ በጣም ትድናለህ። ነገ ቆመህም ትራመዳለህ። እንደውም ከውጭ ሀገር የሚመጡ ዶክተሮች አሉ የሕክምና ክትትል ታደርጋለህ በማለት ሰርጀሪ ሊሰራለት እንደሆነም ነግሮታል። ይህኔ ባንቴሮን በመጀመሪያ ሮዛ በተናገረችው ተስፋውን የሚያጨልም ቃላት እውነትን፣ በቃ እኔ መራመድ አልችልም ማለት ነው እያለ ለአእምሮ ብዙ ነገርን እያሰበ እንባ እየተናነቀው ቢሆንም በተቃራኒው ዴቭ ግን የእርሱን ተስፋ ለማለምለም ደፋ ቀና ይላል። ሌላኛዋ እናቷ አበባዬ ትላታለች፣ በጣም ትሳሳላታለች። ስ ጋር ከራቀቻት ሰንበት በትብትልም ይቺ ትንሿ ሙሽራ በጣም ንፍቅ ብላታለች። ለመገናኘት ግን ምቹ ሁኔታ አላጋጠማቸውም። በሚያሳዝን ሁኔታ ዛሬ ላይ እንባይ ተናንቃት ስልክ ደውላለች። የህናት ነገር ልጄ በጣም ናፍቀሽኛል አለች። ይሄኔ ትንሿ ሙሽራ ወይም ሎሊት ካንደበቷ የሚወጣው ጣፋጭ ቃላቶቿ እንባያመጣሉ። እማዬ በጣም ናፍቅ ያለሁኝ እኔም በእቅፍሽ መታቀፍ እጅግ በጣም ሳስቻለሁ ግን ናፍቆቱን ስላልቻልኩት ልመጣ ነው አለች። ተወልዳ ያደገችበት ሰፈር እንዲህ የሚያድናትና በህይወት እንኳን እንድትኖር የማይፈቅድላት ጠላቶቿ እንድትመጭላቸው ማ ለነሱ ደስታ ነው። ይህንን ግን በፍጹም ልጄ እንዳታስቢው እዛው ተቀመጭልኝ። በተስፋ ልጄ ደህና ናት እያልኩኝ በስልክ ባወራሽ ለእኔ በጣም ትልቅ ነገር ነው። በእርግጥ አንቺ እንዳልሽው መጥተሽ እቅፌ ልጆቼ ደባብሽሽ የእናትነት ፍቅርን ብሰጥሽ ደስ ባለ ነበር። ይህንን እንዳናደርግ ግን በዙሪያችን ያሉ ጠላቶች በፍጹም አላስቻሉንም፣ አለች ክበቱ አማር የሚዘንበው ሉሊትም፣ እማዬ ግድ የለሽም ልምጣና ሁሉም ነገር ይለይለታል። እመኝ ደግሞ እድሜ ልኬን በደረሰብን በደል መቼም ድረሰው አልችልም አለች። ግድ የለሽም ልጄ እንግዲህ ባለሽበት እንድትበረች ነው የምፈልገው ትሽ በደረሰበት ጉዳት ስብራቱን ለመጠገን ሲለፋ የነበረው ሰውዬ እርሱም እንኳን ጭንቅላቱን መተውት ክፉኛ እንደተጎዳም ነግራታለች። እኔ ሉሊት በጣም ትደናገጣለች። በዚህ ልክ ግን ምን በድለ ነው አለች። በጣም ማዘነች። ኮለኛዋ ሮዛም የደረሰባትን ጉዳት ለመደባበቅ ፈልጋለች። ዴቭ፣ ምን ሆነች ነው? ማንስ ነው እንደዚህ ያደረግሽ እዚህ ለሞችስ እንዴት ስልክሽን አልወሰዱትም በማለት ጠየቃት። አንተ ደግሞ ሌላ ራስ ምታት አትሆንብኝ። ለማንኛውም ይህ የደረሰብኝ ቁስለት ለአንተ ነው ቢገባህ አለችው። ዴቭም የሮዛ ተንኮል በፍጹም አልተገለጸለትም። እንግዲህ በአንተ ነው ይህ ሁሉ ቁስለት የደረሰብኝ፣ ይህም ሁሉ ፈተና እያሳለፍኩ ያለሁት ስላንተ ነው ስላለችው ራሱን ተወቃሽነት አድርጓል። ዳ ለባንቴሮንም በኔ በእኔ ምክንያት ነው ሮዛ እንደዚህ የሆነችው እያለም ሲነግራት ነበረ። ይህኔ ባንቴሮን እባክን እባክህን በሆነ ባልሆነው ራስህን ተወቃሽ አታድርግ። ለምሳሌ እኔ ከወራት በፊት አንተን ለመጉዳት ብዙ ነገር ለማድረግ ስፈልግ ነበረ እዛ ጠላት ሆኜ አንተን ለማሳደድ እየጣርኩ ሳለ አንተ ግን ወዳጅ ሆነህ እኔ የወደግኩበት ልታነሳኝ ደፋቀናልክ። ስለዚህ ሰዎች አንተ ባሰብከው ሳይሆን በተቃራኒው መንገድ ስለሆነ ምንም ነገር እኔ ጥፋተኛ እያልክ መጨናነቅ የለብህም አለው። ግን የባንቴሮን ንግግር በፍጹም አልተዋጠለትም። ሁሊት ንግግሯ መልካም፣ አንደበቷ ጣፋጭ ነው። በውብ ቃላቶቿ ብዙ ነገሮችን ታዘንባቸዋለች። ዛሬ ላይ ለባንቴሮን የሮዛ ከሞት መትረፍ እጅግ በጣም ስላስደሰታት ውብ ፈገግታ ፊቷ ላይ ይነበብ ነበረ። ባንቴሮን ተገረመ። ምንድን ነው ያሳቀሽ ነገር ንገሪኝ? አላት። ትም ቀጠለች። ሮዛ ከሞት ተርፋ ወደ ቤት ስለተመለሰች ነው የተደሰትኩት። ምን ነው ጠላቶችሽ ቢሞቱ ደስ አይልሽም? አንዳንድ ሰዎች ሞታቸው ለሌሎች ሰዎች እረፍት ይሆናል። ይህንን አስበሹ ታውቂያለሽ ይላታል። ይህኔ ሉሊት እኔም አሁን ያለውን ባንቴሮን ከማወቂ በፊት እኔ ክፉንና በጣም አደገኛ የሆነውን ባንቴሮን ሳውቅ ሳለ በጣም ነበር የጠላውት። ሰዎች በምን ምክንያት ከነበረ ማንነታቸው ወደ ሌላ ማንነት እንደሚቀየሩ አናውቅም። ስለዚህ እኔ አሁን ያለውን ባንቴሮን በጣም ደስ ይለኛል። ያ መጥፎ ባህሪ እንዳውቀው እረድቶኛል። ስለዚህ ሰዎችን በጭፍኑ መጥላት ዋጋ ያስከፍለናል አለችው ከአንደበቷ እየሰማም እጅግ በጣም ተገረመ ዛ ፖሊስ ጋር ደውላ ነበረ ዋና ሳጅን ሞቷል እኔ ነኝ ያለሁት ምን ፈልገሽ ነው እያለም ጠይቋታል እርሷም እንዴት ሞታለች በጣምም ተደናገጠች በቃ ሞቷል የፈለግሽውን መናገር ትችያለሽ በማለትም ጠየቃት እርሷም እንዴት በምን ምክንያት እያለችም የተፈጠረበትን ሁኔታ ለማጣራት ሞከረች። ይህ ፖሊስ መቼም በዙሪያችን ልፍስፍስ ሰዎች ካሉ መያዛችንና መሸነፋችን አይቀርም፣ እናንተ ለዚህ ሽንፈታችን ተጠያቂዎች ናችሁ፣ እያለም ሮዛን አብሳጫት። ብቻ ነገሮች እሷ እንዳሰበቻቸው እየሄደላት አይደለም። ኖ ዴቪም ሮዛን ከልቡ ስለሚወዳትና ስለሚያፈቅራት የእሷን ተንኮልም በደንብ ስላልተረዳ እርሷን ለማስደሰት ብዙ ነገር ይጥራል። እሷ ግን እንደውም በአንተ ምክንያት ደስታዬ ተነጥቋልና እስከ ሞት ድረስ የሚደርስ ትግል ከአንተ ጋር አድርጋለሁ እኔ ወደ ሰላሜ እመለሳለሁ ብላለች። ቤተሰቦቿን የሚያሳድዱ ሰዎች መብዛታቸው ለአእምሯ እረፍት ነስቷታል። ዴብ የሉሊት መምሰልሰል አንዳች ነገር እንዳዘለም ገብቶታል። ሉሊት ምን ሆነሻል? በደናሻት መስለኝም እያደም ጠየቃት። እርሷም ከእንግዲህ በኋላ ወደ መጣውበት ወደ ቤተሰቦቼ መሄድ ይኖርብኛል። የቤተሰቦቼ ሰላም የተናጋው እኔ ከመጣው ጎዲ ነው። የእነሱን ሰላም ደግሞ መመለስ ያለብኝ እኔው ራሴ ነኝ። አሁንም ወደ ክፍለ ሀገር ሄጅ ያንን የማልፈልገውን ሰው አግብ ኖር አለብኝ አለችው ዴብ ምን ነው እንደዚህ አይነት የተሳሳተ ሀሳብ ለአእምሮሽ የምትነግሩ? በፍጹም እንደዚህማ እንዳታስቢው ራሽ አይሆንም፣ በማለት ሀሳቧን ነቀፋት። ትም ይህንን ከማድረግ ውጭ ሌላ ምን አማራጭ አለኝ? የቤተሰቦችን ሰላም የሚመልስ ከሆነ ለምን የፈለገው አይሆንም? በማለት ወደዚህ ውሳኔ መግባት እንደምትፈልግ ነግረዋለች። ለምን ሲባልስ ይህንን ነገር አሰብሱ ብሏታል። እርሷም ቤተሰቦቼ ሺ ዓመት ኑረውልኝ ለምን ያልሞትም ብላለች። ዴሉ ሊት የቤተሰቦቿን ሰላም ለመመለስ ስትል ራሷን መስዋዕትነት ለማድረግ የተዘጋጀች ትመስላለች። መጨረሻም ነገሮቹ በጣም እየተወሳሰቡባት መጥተዋል። ታዲያ ተንበርክካ ስትጸልይ ና የቤተሰቦቿ ሰላም እንዲመለስ ቸው የተሰለፉ ጠላቶችንም አምላኬ ወይ ባክህ ያዝልን እያለችም እየጸለየች ነበረ። ቴሮንም የኔና ያንቺ ጉዳይ እስከ መቼ በድብብቆሽ የሚቀጥል ይመስልሻል በማለት ሮዛን ጠይቋታል። ሮዛም በስተ መጨረሻ ያለችው ነገር ቢኖር እስከ ሞት ድረስ ዞሮ ዞሮ አንተ አሁን ምንም ማድረግ የማትችልበት ደረጃ ስለደረስክ እንግዲህ ሞት ነው የሚገባህ ብለዋለች። እኔ ግን አልሞትም፣ ቆሜ የመሄድ መራመድም እችላለሁ። ጊዜው አንበሳ ሲያረጅ ዝንብ መዋያ ይሆናል ነው የሚባለው። ለማንኛውም አሁን እንዲህ አፍሽን የከፈትሽው ለትንሽ እግሩ ተያዘ ብለሽ እንጂ ድሮማ ጠንቅቀሽ ታውቂኛለሽ ብሏታል። ሽማ ያመጣን ብላ ስትሳለቅበትና በጣም መርዛማ ቃላቶችን እየተሳደበች ሳለም እችላለሁ በማለት እዛው እንደተቀመጠ ጉርቧንም አንቆ አሳይቷታል። ታዲያ አሁን ላይ በዴብ ላይ እያደረገች ያለችውን ሴራና ተንኮል በግልጽ እንደሚናገርባትም ዝቶባታል። ትጋለጣለች ወይስ አሁንም በማስመሰሏ ትቀጥላለች? ዞሮ ዞሮ ግን ባንቴሮን በጸጸት ተመልሶ አሁን ዴብን ምርጥ ጓደኛው እየሆነ መጥቷል። እንግዲህ ከዛ በፊት ሮዛ ህጋዊ ሚስቱ ስትሆን ሮዛ ጋራ ተመካክረው ወደዛ ቤት የገባ ቢሆንም ሮዛ በምታደርጋቸው ነገሮች ግን አሁን ተለያይተዋል። ታዲያ ከዚህ በኋላ እውነታውን ተናግሬ የደረሰብኝን ሁሉ ለመቀበል ዝግጁ ነኝ ያለው ባንቴሮን። እርሷ ግን አሁን የእኔ ህጋዊ የባል እንደሆንክ ቢያውቅ ለአንተ ጥሩ ነገር ያስብልሃል፣ ጉድህ ይፈላል፣ ይገድልሃል እያለች እየዛተች ትገኛለች። መጨረሻው ምን ሊሆን ይችላል? እጅግ በጣም አጓጊ የሆነ ድራማ ነው። ሁላችሁም እንድትከታተሉት ጋበዝኳችሁ። ትንሿ ሙሽራ ክፍል ሀያ ይዛለውን ይመስላል።